የተለያዩ ነገሮች ማድረግ እንድትመጣ ማድረግ አለብህ። ሰላም ሰላም፣ ጉድ ዩቲዩብ ቻናል የቤተሰቦች እንዲናችሁ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። አብርሃም አቤላን ሩታዬ የት እንደሄደች ንገረኝ ብሎ በጣም ሲያስጨንቀው ነበረ። እንግዲህ በተለይ ደግሞ ማለት ነው በኤፍሬምና በአቤላ መካከል ረጅም ደቂቃዎች ማለት ነው ፀብ በፀብ ያለፈ ደቂቃዎች ነው ያባከኑት ነው ለማለት የሚቻለው እነዚህ ልጆች እንግዲህ አሁን ላይ እንዲኮኑ ወደፊት እንዴት ሆነው አብረው በፍቅር ድሮ እንደነበራቸው አይነት ሁኔታ ሊኖሩ እንደሚችሉ አላቅም። በቃ ያ ሁሉ ጓደኝነት ውሃ በላው፣ አብሮ ማደግ ውሃ በላው እና ነገሮችን ሁሉ መደማመጥ ቢቻል አንዱ ተነስቶ ዝም ብሎ አንዱ ላይ ዝም ብሎ የመፍረድ ነገር ቢቆም ኖሮ ዛሬ እዚህ ላይ ባልተዳረሱ ነበረ። ከዛም ባለፈ አብርሃም ሩታን በስነስርዓቱ ይች ልጅ እንክብካቤ ቢያረግላት ኖሮ እንደ ባል እንደ አንድ አባወራ የሚጠበቅበትን ግዴታ ቢተገብር ኖሮ ዛሬ እዚህ ላይ ባልደረሰ። ዛሬ እሷ ዞር ስትል ለአልማዝነቷ፣ ዳይመንድነቷ አይታየውም ነበረ። አያችሁ፣ ከእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚባለው ይሄ ነው። አንዳንድ ጊዜ ስራችሁ የሆነ ነገር አታስተውሉትም፣ ታቀሉታላችሁ፣ ታ ታረክሱታላችሁ ምንም አይመስላችሁም፣ ግን ያን ነገር ስታጡት ነው የምትረዱት። እና ዛሬ ይሄ ነው እንግዲህ እኔ እንደተረዳሁት አብርሃም ላይ ተከሰተው ማለት ነው። አሁን ላይ እንዲህ መሆኑ ተገቢ ነው ብዬ አላስብም። ማለት እውነት ከልብ ተሰምቶ ከሆነ ሰዩ ማለት የሰው ልጅ ሲሆነ ነገር ሲያደርግ ሁልጊዜ ማለት ነው ድንጋይ ሆኖ መቅረት የለበትም ማለት ድንጋይ ሲሰራቸው ሁሉ ጊዜ ምንም የማይመስለው ሰው ነበር አብርሃም፣ ምንም ቢፈጠር ምንም የማይመስለው። ግን አሁን ላይ ሩታን በማጣቱ ሩታ አጠገቡ ባለመኖሯ ከተሰማው ምናልባት ችግሮችን ቀስ እያለ ይፈታል ብዬ አስባለሁ። ምናልባት ወደ ማስተዋሉ ሲመለስ ነገሮችን ማጤን ይጀምራል እንደ ትልቅ ሰው እንደ አንድ አባወራ ማሰብ፣ ነገሮችን ፊክስ ማድረግ ይለምዳል ብዬ ነው ማስበው። መቼስኛ ሁሌም ቢሆን ጥሩ ከመመኘት ወደኋላ አንልም የእነሱን መጣላ ስለማንፈልግ ብቻና ብቻ ማለት ነው። ሲቀጥል ደግሞ ማለት ነው በዛኛው ዳይሬክሽን ነፃነት ወንድሟ መጥቷል ተብሎ ሚዲያው ላይ እንግዲህ አብርሃምን ልከሰዋለው እያለ ነበረ። እኔ ገረመኝ ነገር ምን እንደሆነ ታውቃላችሁ? ቆይ ምን ብለህ ልትከስ ነው ነፃነትን፣ ፍርድ ቤት አቆመክ፣ እቺ ልጅ ጓደኛዋ ነበረ እና እሷን ትቶ ሌላኛዋን አገባ ያዘ ብለህ ልትከስ ነው። ማንም እኮ በህይወት ውስጥ የድሮ ኤክስ ጓደኛ የሚባል ነገር ያጋጠመው ሰው አለ። ሁሉም ሰው ባይሆንም በእንዲህ አይነት ህይወት ውስጥ ያለፉ ብዙ ናቸው እና ሚስቱ ናት ብለህ አትከሰው። ነገር አላገባት ወልዳለች እንዳትል ነገር ልጅ የላት። ስለዚህ ምን ብለህ ነው አንተ እሷን ፍርድ ቤት እሱን አስከሰሰ እሷና እሱ ፍርድ ቤት የምታቆመው? ያንተ ደግሞ ከፋ። እንዲህ አይነት ወንድም ደግሞ አይቼም ሰምቼም አላውቅም። አስፈሪው ወንድም ማለት ነው። ስታስፈራሩ ነው የከረማችሁት። እኔ ማቀው እንዴት ሴት ልጅ በዚህ ልክ ሄዳ እንዲህ አይነት ተግባር ትፈጽማለች አዋረድሽን ይላል ብዬ ስጠብቅ ጭራሽ እሱ እየፎከረ ያለው አብርሃም ላይ ነው። ረዋክ ተው እንጂ አልቀረብም። እዚጋ በጣም ኤክስ የሆነ ነገር ነው የሰራችሁት፣ ማለት እንትን አይልም። አይጥምም የመጣችሁበት አካሄድ እንዲህ አልነበረም። እንዲያውም ነፃነትን፣ መቆጣት እንዴት እንዴት አደርጊያለሽ አንቺ እኮ ክብር አለሽ ሴት ልጅ ነሽ እንዴት በዚህ ልክ ባልና ሚስት መካከል ትገቢያለሽ? ብለህ መቆጣት ነበረ እህትህን እንጂ የሚገባ ዛሬ መተህ የሌለ በቃ ለአምባሉ አለበት ኩበለቀማ ምን ብለህ ልከስ እንዳሰብክ ባናውቅም አብርሃም ላይ ፎከስ ማድረግ በራሱ የሚያስገርም ነው። ምን አይነት ስብዕና ነው ያላችሁ እናንተ? ስታስቡት እንደዚህ ሰው ሁላ በዚህ ታሪክ ላይ እንዲህ ሲንጫጫ እንዴት አንድ እንኳን በማስተዋል እ በማስተዋል የሚመጣ ሰው ይጠፋል። እና ለማንኛውም ማለት ነው ቆንጠጥ አርጋ ተህዝክን ህዝክ በደንብ መቆንጠጥ ያለባት ናት። ሲጀመርና ይድክበት ያለው ነገር ምንም ቦታ የሚሰጠው ነገር አይደለም። አስቂኝም ጭምር ነው ማለት ነው። መጀመሪያ ማን ነው ሌባ በልጅነቱ በትንሽ ነገር የጀመረ ጊዜ እናቱ ብትከለክለው ኖሮ በትልቅ ነገር አይሞክረውም ነበረ። ዳቦ ሰርቆ ሲመጣ ያልከለከለችው እናት በሬሲ ሰርቆ ሲመጣ ምን ልትለው ነው? ገባችሁ አይደለ? ስለዚህ መጀመሪያ አንተ እህትህን ምኗን፣ ጥፋቷን ያደረገችው ነገር ምን እንደሆነ ቀጥተህ አስተምረህ እንደ ወንድም ልትነግራት ይገባል እንጂ

እንደዛር ላይ የቡታጭራ ልጆች አሪፎች ናችሁ። የሆነ ሰዓት ላይ በጸብም መጣችሁ በፍቅር መጣችሁ ቻናል ይከፈታል የታወቀ ነገር ነው። ሩታዬ ገዳም ናትና በእሷ ስም የማይከፈት ቻናል፣ በእሷ ስም የማያድግ ሰው ስለሌለ፣ እንደዛ አርጋችሁ ደጉ እንጂ ከዚህ በኋላ ሩታ ላይ ባታነጣጥሩ ጥሩ ነው ብዬ ነው የማስበው። የማይጠቅማችሁን ነገር የማያዛልቃችሁትን ነገር ጨብጣችሁ አትሂዱ ማለት ነው ምን ያህል ስህተት እንደሆነ ምን ያህል ሩታን እንደጎዳት ምን ያህል እንደሰበራት ምን ያህል ሬስፔክት እንዳሳጣት ተደርቶ ያለፈ ህይወቱን ጥብጥብጥብ አድርጎ አእምሮን አስተካክሎ ጀግና አባወራ ሆኖ መጥቶ ብናየው እኔ ደስትናትችለም በራሴ በኩል ማለት አንዳንድ ጊዜ ወገኖች፣ የሆነ ውልግድግድ ያለማካሄድ የሚሄዱ ሰዎች የሆነ ሰዓት ላይ ከህይወት ይማሩና ይስተካከላሉ አደለ? ታዲያ ምንድን ነው አብርሃም ምንድን ነው የምትጠብቀው አንተ እኮ ሚነግርህ ያጣህ ብቶ ነው ይሄ ሁሉ ሚዲያ ላይ ያለ ሰው በየአቅጣጫው ሀሳብ ይሰጠሃል ያረግከውን ይነግርሃል ምን ትፈልጋለህ ከዚህ በላይ ሰው የሚመክረው የሚገስጸው እንኳን አቶ ተጣሙ ይቀራል እሺ አንዳንድ ሰው አንተ ግን በዚህ ሁሉ ህዝብ ውስጥ ሆነክ በጣም የሚገርም ነው ብቻ ለማንኛውም እንግዲህ ሩታ ማረፍ አለባት። ትረፍ ሷ እንዲያውም ማረፏ ጥሩ ነው። ይችልሽ በጣም ተጎድታለች። መጎዳት በሌለባት ሁኔታ ማለት ሰሚያ ታ ጆሮ አታ ተንገላታ ነው ጊዜዋን ያሳለፈችው ከሱ ጋር እና ብዙ ጊዜ ብዙ ጊዜ ብዙ ነገር ሆናለች እያየናት ሚዲያ ላይ ማለት ነው። ስለዚህ ችግሩ ማጋ እንደሆነ ሁላችንም እናውቀዋለን። እንዴት ፈተው ደግሞ ነገሮችን ማስተካከል እንደሚችል አሁንም ማስተዋሉ ከሌለ ታጥቦ ጭቃ ነው የሚሆኑ ነገሩ ሁላ ማለት ነውና የሀቢላ ነገሩታል ከዚህ በኋላ እሷ ሁኔታ እንደ መምጣትም ብላ አይደለም እስከናካቴው ቤተሰብ ጋር ለመሆን የሄደችው ብሎታል እንግዲህ እንዴት አድርጎችል ልጅ እንደሚከሳት አናውቅም መጀመሪያ እኔ ቢቀየር ነው የምለው አብርሃም ያስተሳሰቡ ነገር ከሴቶች ጋር ያለውን ይሄ የሰጥ አገባ ከኋላ በኩል የሚሰራባትን ሸር ደባ ካላቆመ ምን ይሰራላታል ያንተ ባልነት ለሩታ ምንም አይጠቅማትም ምንም የምሬን ነው ምልክ በተረፈ ቤተሰብዬ፣ እንግዲህ ሁሉም በየአቅጣጫ ሀሳቡን እየሰጠ ነው። የኤፍሬም የአብርሃም ወንድምም እንደዚህ ወጥቶ ሐሳብ ሰጥቷል። እንግዲህ ሁሉም በየአቅጣጫቸው ሀሳባቸውን ይሰጣሉ። ነገር ግን መንጫጫታችን ለነሱ የሚጠቅሙ ነገር ምናልባት ካለ ባላቅም፣ የሚጠቅመውን ነገር ወስደው የሚጎዳቸውን ከውስጥ አውጥተው አስተውለው ቀጣይ ህይወታቸውን ማሳመር የሚገባቸው እነሱ ናቸው ሩታ ያለችበት የአሁኑ ጊዜው አብርሃም በጣም አጠገቧ መሆን የሚገባ ጊዜ ነበረ። ብታቅ አንድ ቀን የምታባክነው ለአንተ ወደፊት ረመጥ ነው የሚሆንብን። ለምን በቃች ልጅ እኮ በማለት ነው በወዷ ተሸክማ ማለት ነው የባል እንክብካቤ የምትጠብቅበት ጊዜ አንተ ለሷ ብዙ ነገር ማረግ የሚገባ ጊዜ ላይ ነው። እሷን አስቀይመካት ወደ ቤተሰቦቿ እንድትሄድ ያደረግካት፣ ስለዚህ አረፈደም ንቃ እንላለን ዛሬም እንግዲህ አብርሃም ንቃ እኛ ደውል ጆሮአችሁ ላይ አናስቀምጥም የምትሰሙን ከሆነ እንግዲህ አረፈደም ማስተካከል ያለብህን ንቃና አስተካከል ቤተሰብ እኔ እነዚህ ልጆች ነገር በጣም እንንጃ ወደፊቱ ነው ከባድ ማለት አሁን ለምሳሌ አሁን ሩታን እንደምንም ብሎ ነገሮች አስተካክሎ ምናልባት ወደ ቤት ሊመልስ ያት ይችላል ይሆናል በሚቀጥሉት ነገሮች ግን አሁን ዋናው ቁም ነገር እኛ የሚያሳስበን አብርሃም መቀየር አለበት የሚለውን መስተካከል አለበት። አይምሮ ጤናማ፣ ነፃ፣ ጨዋ አባወራ መሆን አለበት። ሴት ልጅ ከምንም በላይ ጨዋ ባል ነው የምትፈልገው? ጨዋ፣ ታማኝ፣ በቃሉ የሚገኝ ዛሬ አንድ ነገር ታውርቷት ነገ ሌላውን የማይቀለብስ ባል ነው የሚያስፈልገው ለማንም ሴት ማለት ነው። እና እንግዲህ ከነጻነት ጋር ያለህ ጉዳይ ካልተደመደመ ካልተቋጨ በስተቀረ ይሄ ነገር መቼም አያዘልቃችሁ። ማለት የመጨረሻ የመለያየስ ጥግስ እንዳያደርሳችሁ ነው እኔ የምሰጋላችሁ። እንግዲህ ቸር ያሰማን። ቤተሰብ በሌላ ቪዲዮ እንገናኝ። ሰላም ቆዩልኝ። እወዳችኋለሁ። ላይክ፣ ሼር ማድረግ አትርሱ።